ሰላም ሰላም፣ ጤና ይስጥልኝ። ውድ እና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኛ ጋ ሁሉ ሰላም ነው እያሉ፣ እንዲሁም አዲስ የሆናችሁ ለዚህ ቻናል ላይክ ሸር ሰብስክራይብ እያደረጋችሁ ገባ ገባ በሉ። ዛሬ አዲስ ይዘንላችሁ መጥተናል። ገባ ገባ በሉ። ስቲጋይስ ላይክ ሸር ሸር ሸር እያደረጋችሁ ማለት ነው። የቀጠለው እንግዲህ ሰሞኑን የጽጌና የዳኒ ነገር እንግዲህ እንደቀጠለ ነው። ዛሬም ዳኒ እንግዲህ በተራው ሰሞኑን በተደረገው የጽጌ የሽምግልና ፕሮግራም፣ ዛሬ ደግሞ ዳኒ በማልቀስ እንግዲህ ሽማግሌዎቹ ልኳል ማለት ነው። በዚህም እንግዲህ ወይዘሪት ጽጌ ልትቀበል ማለት ነው።